የከተሞች ልማታዊ ሴፍቲኔት ፕሮጀክት በሀገር አቀፍ ደረጃ በ88 ከተሞች ተግባራዊ እየተደረገ ነው። ለዚህም የፌዴራል መንግስት 15 ቢሊዮን ብር በመመደብ የኬሎ ስልጠናና ራሳቸውን ችለው ስራ ፈጣሪ የሚሆኑ አቅም የሌላቸው ወገኖችን እየደገፈ ይገኛል። በማዕከላዊ ኢትዮጵያ ክልል በአምስት ዋና ዋና ከተሞች ፕሮጀክቱ እየተተገበረ ይገኛል። በእነዚህ ከተሞች በዘርፉ በተሰራው ስራ ውጤት እየመጣ ስለመሆኑ በማዕከላዊ ኢትዮጵያ ክልል ከተማ ልማትና ኮንስትራክሽን ቢሮ ምግብ ዋስትና ሴፍቲኔት ዳይሬክተር አቶ ሸዋረጋ ጨፎ ገልጸዋል። በእነዚህ ከተሞች የሚገኙ ተጠቃሚዎቻችንን ለመደገፍ መንግስት ባደረገው ጥረት በጥር ወር 2017 ዓ ም ወደ 35357 የሚጠጉ ተጠቃሚዎችን አድሬስ አድርገን የምልመላ ስራ ጨርሰን ወደ ስራ ገብተናል። እነዚህ ተጠቃሚዎቻችን ወደ 29700 የሚጠጉት በአካባቢ ልማት፣ እንደዚሁም 5657 የሚጠጉት ደግሞ ወደ ቀጣ ድጋፍ ተጠቃሚ ሆነው አሁን ላይ እነዚህ ተጠቃሚዎች ወደ ስራ እንዲገቡ የማድረግ ስራ ተሰርቷል። ቢሮው ታዲያ የከተማ ምግብ ዋስትና ሴፍቲን ተጠቃሚ የሆነ ወገኖችን የሚያሰለጥኑ አሰልጣኞችን ስልጠና መስጠት ጀምሯል። እነዚህ አሰልጣኞች ስልጠና የሚሰጡ አሰልጣኞች በህይወት ክህሎት፣ በገንዘብ አያያዝ፣ በቁጠባ፣ በምክርና ድጋፍ አገልግሎት የተዘጋጀ ሞጁል አለ። እነዚህም ስልጠና የሚሰጡ ናቸው ማለት ነው። ሲወርዱ በከተሞቻቸው ለነዚህ ተጠቃሚ ቤተሰቦች በቆይታ ጊዜያቸው አስፈላጊውን ድጋፍ የሚሰጡ አካላት ናቸውና እነዚህ የኑሮ ማሻሻል ፕሮግራም አሰልጣኞች ታች ያሉ ተጠቃሚዎችን በመድረስ በምግብ ዋስትና በስራ ፈጠራና መስር ተግባራት ላይ ተከታታይ ድጋፍ ያደርጋሉ ያሉት በኢፌድሪ ከተማና መሰረተ ልማት ሚኒስቴር የምግብ ዋስትና ከፍተኛ ባለሙያ የሆኑት እንዲሁም ስልጠናውን በመስጠት ላይ የሚገኙት አቶ ቴዎድሮስ አበበ ናቸው። ባለፉት ሶስት ዓመታት በተሰራው ተከታታይ የስልጠና ተግባር ለውጥ መምጣትን ማብራርተዋል። በጣም ውጤታማ የሆኑ ኑሯቸው የተቀየረ በፊት በየአልባሌ ቦታ ላይ ይውሉ የነበረው ቤተሰቦቻቸው መመገብ ልጆቻቸው ማስተማር አቅሷቸው ሕይወትን ትግል ውስጥ የነበሩ በጣም ብዙ ተጠቃሚዎች አሁን ሕይወታቸው ተቀይሮ ፕሮጀክቱን እያመሰገኑ ያለበት ሁኔታ ነው ያለውና ከድህነት እየወጡ ያሉበት ሁኔታ እናያለን ማለት ነው። የክልሉ ከተማ ልማትና ኮንስትራክሽን ምክትል ቢሮ ኃላፊ አቶ ጨምር ኃይሌ በከተማ ሴፍቲኔት የታቀፉ አካላት ራሳቸውን ችሎ ኑሯቸውን እንዲመሩ የሚያስችል ስልጠና መሆኑን ገልጸዋል። በክልሉ ተጨባጭ ሁኔታ ካሉ ስልሳ አምስት ሺህ የሴፍቲኔት ተጠቃሚዎች ውስጥ ሰባት መቶ ዘጠናዎቹ ተመርቀው ራሳቸውን የቻሉ ሲሆን ቀሪዎቹን የባብቃት ስራ እየተሰራ ስለመሆኑና ስልጠናውም ለዚህ አጋዥ እንደሆነ አብራርተዋል። በዚህ ጋራ ተያይዞ በዚህ ሶስት አመት ዘንድሮም ቀጣይ አመትም ከዛ በኋላ ለሶስት ተከታታይ አመታት እነዚህ ሰዎች መሸጋገር አለባቸው ብሎ የሀገራችን መንግስት ማቺንግ ፈንድ ማች በማድረግ በእኛም በሱም በጋራ ሆኖ የሀገራችን መንግስት በጀት በይቶ በዋናነት በቀጣይ ጥቂት ዓመታት ውስጥ እነዚህ ዜጎቻችን ወደ አምራችነት እንዲሸጋገሩ የማድረግ ስራ እየተሰራ ነው። የሴፍትኔት ተጠቃሚዎች በከተማ ግብርና በማኑፋክቸሪንግና በሌሎች ተግባራት ተሰመርተው ራሳቸውን እንዲችሉ አጋዥ ስልጠና ነው ተብሏል። በዛሬው ስልጠና የተሳተፉ አካላትም የዜጎች ኑሮ እስኪሻሻል ታች ድረስ ወርደው ድጋፍና ክትትል የሚያደርጉ ይሆናል። ወደሚመቸው ወደ ማኑፋክቸሪንግ፣ ወደ አገልግሎት፣ ወደ ከተማ ግብርና እያሸጋገሩ እንደ አካባቢ ጸጋ፣ እንደ ከተማው ጸጋ እዛ ባለው ነገር ውስጥ እንዲመርጡ ያደርጉ ያደርጓቸዋል። ከዛ እንዲበቁ እስከ ሶስት ዓመት እስኪበቁ ድረስ ተከታትለው አቅም ሆነው እንዲሸጋገሩ ጥሩ እዚሁ ያሉ ነው። ታዲያ ቢዝነስ ፕላናቸው አስተካክሎ ኑሯቸውን አስተካክለው የምረጡት ፊልድ ላይም አቅም ፈጥረው ጀምሮ የሚታየው ገና ሳይወጡ በፊት ግራንት አላቸው የሚሰጣቸው 80 ፐርሰንት በ2 ዓመት ቀድሞ መጨረሻ ላይ ይሰጣል። እነሱ ልምምድ ያደረጉ ነው የሚቆዩት። በዚያ አግባብ እነዛ ሰዎች ከነበሩበት ዝቅተኛ ኑሮ እስኪሻሻል ጊዜ ድረስ እኛ ጋር በቆየበት ሶስት ዓመት ድረስ ክትትል የሚያደርጉ አሰልጣኞች ናቸው ማለት ነው። ስልጠናው ለተከታታይ ሶስት ቀናት እንደሚቀጥልም ተመላክቷል።